ሌሎቹ የስፔን ሚዲያዎች ናቸው። መንሱሬ፣ በፈረስታጅቦ አገባቡ ሪያል ማድሪድን ካስ አይታችሁ በፈረስታጅቦ በትልቅ አውቶቡስ ያ ሁሉ ደጋፊ ጭስ እያጨሰ የገባው ሪያል ማድሪድ ስቴዲየሙን ካሸገ በኋላ በአርሰናል ሽንፈት ገጠመው እና የስፔን ሚዲያዎች ለቅሶ በለቅሶ ጩኸት፣ በጩኸት እሪያ ከፉከራ ወደ ለቅሶ፣ ከመወደ ለቅሶ ከቀረርቶ ወደ ነቀፋ፣ ያንን ለማየት ነበረ ጉጉቴ ኔ ጨዋታው እንደተጠናቀቀ ጋዜጦቹን በርከት አርጎ እንደ አንድ ጠረጴዛ ላይ ቁጭ የሚያደርግልህ ሰው ብታገኝ የምትመኝበት ሰዓት ነበረ። ምን ይሉ ይሆን? ሲፎክሩም ጥግ ድረስ ነው የሚፎክሩት እነሱ ከሪያል ማድሪድ ጋር አብረው ነው የሚጫወቱት ከጨዋታው በፊት ሁሉን ነገር ይለኳኩሳሉ እሳት በሳት ያደርጉና በኋላ እሳቱ መልሶ ራሱ ቡድኑን ካቃጠለው የትችት ሰይፋቸውን ይመዛሉ እና ደግሞ ምን መሰለህ አሁን እንደ እንግሊዞቹ አይደለም ስፓኒሽ የሚያውቁ ሰዎች ስፓኒሽ ይመቻል እንደዚህ አይነት ነገር ይላሉ ነቀፋም ለሙገሳም ቃላት የሚጠቀሙበት ቃል ራሱ ያስገርማል። ተተርጉሞ ስታየው መስል ለየት ይልብኛል። አይዶ ነው የስፓኒሽ ቋንቋ አልችልም፣ ግን የሆነ የተለየ ነገር አለ እና ራሱ ሲድሎ በስፔን እግር ኳስ ላይ ብዙ የሚጽፈው እንኳን ግን ለነ ጋርዲያን የሚጽፈው ምን አለመሰለ ከቤርናቢው ማድሪድ የተዋቀረ ቡድንም ሆነ አሸናፊ ሀሳብ አልነበረውም የሚችሉት የመጨረሻው አቅማቸው የሉካስ ቫስኬዝን የተጠማዘዘ የሳጥን ውስጥ ፓስ ብቻ ማድረግ ነበር። ያም የውስን አቅማቸው ምልክት ነው። የሚፈልጉት ስልታዊ ትርምስ የለም፣ ድካምና እዚህ ግባ የማይባል ብልጭታ ብቻ ነበራቸዋል። ሲቀጥል አርሰናል ከሳምንታት በፊት አፈራረሳቸው፣ ዛሬ ደግሞ ተቆጣጠራቸው፣ ጨረሳቸዋል። እና እዛው እንግዲህ ዘ ማርቲን ሳሙኤል የሚባል ዕውቅ ጸሐፊ አለ። ተልኮ ተጠናቋል፣ ሚሽን አካምፕሊሽድ ብሎ በትልቁ በርዕስ ነው የጻፈው። አሁን በርናቢው ጸጥ ብሏል አለ። ምናባዊ አውሬም ተገድሏል። የአርቴ ሪያል ማድሪድን አስፈሪ አድርገው ነው የሳሉት። የአርቴታ አርሰናል የመብሰል ደረጃ ላይ መድረሱ አሳብቋል። የሀገሬው ዜጎች ማድሪድን ሊደግፉ መጥተው ሲሴፖዴ እያሉ ይዘምሩ ነበር አለ አሁን እንችላለን ሲሉ አለ ማርቲን ሳሙኤል መሰለኝ ይችላሉ ብለን አምነናቸው ነበር ማድሪድ ተበልጦ ሲያሸንፍ ስንት ጊዜ አይተናል ምርጥ ቡድን ሳይሆን ስንት ጊዜ ድል ሲነሳ ተመልክተናል አሁን ግን ለማዘናቸው ለመገረማቸው ከውድድር ለመውጣታቸው አርሰናልን ማሞገስ አለባቸው አለ አሁን ወደ ስፔኖቹ እንምጣ ማርካ ዋናው የማድሪድ ደጋፊ የሚባለው በፊት ርዕሱ ላይ እንግዲህ ቀደም ሲል እኮ ከጨዋታው በፊት ጨዋታው እለት ጠዋት ምን ብሎ እንዳወጣ ታውቃለህ? ነጭ አደረገውና መደቡ በትልቁ ይሄንን ውጤት መቀልበስ የሚችለው ሪያል ማድሪድ ብቻ ነው ይላል ርዕሱ። እኔም አንተም የፕሬስ ጋዜጠኞች ሆነን ሰርተናል። እንደዚህ አይነት ርዕስ አስብ። ይሄ ርዕስ አይደለም እኮ ይሄ መፈክር፣ መፈክር ስሎጋን ከዛ ከዛ ጋር እንዴ ነው ርዕስ፣ የዜና ርዕስ እ በእንዲህ አይነት እለታዊ ጋዜጦች ላይ ብዙ ጊዜ እንደዚህ የተለመደ አይደለም ለስፖርት ጋዜጦች። እሱ ግን መፈክሩን ብቻ ኋላውን መደቡን ነጭ አድርጎት ማለት ነው። ጽሑፎቹን አንዴ በሰማያዊ አንዴ በነጭ በቀይ እየቀያየረ እና ምን አለ ከጨዋታው በኋላ ታዲያ፣ ምንም ሳትጫወትኮ ተአምር የሚባል ነገር አይኖርም። አልተጫወታችሁም። የሬሞንታዳ አፈር ሳታ ይሏል የሬሞንታዳ ሻምፒዮኖቹ አለ በአስፈሪው ቤርናቢው መጠቀም አልቻሉም። ሌላው እኩያ አለው ደግሞ አስ የሚባል ኤኤስ የሚባል እሱም ሪያል ማድሪድ ዘመም ጋዜጣ ርዕሱ ይላል መሰለህ በትልቁ ህልም ብቻ ምኞት ብቻ። በጀርባው ገጽ የአርሰናልን የምሽቱን ብቃት አሞጋገሰና ማድሪድ የደጋፊዎቹን ፍላጎት ሊኖረው አልቻለም። የደጋፊው ምኞት ሌላ፣ የቡድኑ ብቃት ሌላ አለ እንኳን ሬሞንታዳ አለጋዜጣው ሲቀጥል ሬሞንታዳ አጠገብ እንኳን አልደረሱም፣ በብርቱ አርሰናል የበላይነት ስር ወደቁ ብሏል። አስ በዚህ አላቆመም። ለቅሶን መስል አርሰናል ቤርናቢውን ይፈራዋል አለን አልፈራውም። ሬሞንታዳ ለተልካሻ ውድቀት የተሰጠ ወርቃማ ሰበብ ነዋል። ቀድሞ የሪያል ማድሪድ ውድቀት ተገቢ ብቻ ሳይሆን የሚገባም የማይቀርም ነበራል። ጸሐፊው፣ ሉዊስ ቪቶ ሚቶ የሚባል የጋዜጣው ዕውቅ ጸሐፊ ለቅሶን ሲቀጥል የስታዲየሙን ግለት አለ አስፈሪነት የደጋፊውን በብዛትና በስሜት ጨዋታውን የመጠበቅ ነገር አለና ይሄ አፈታሪክ ነው። አንዱም ለነጮቹ ለሎስ ብላንኮስ ለሪያል ማድሪዶች ማለት ነው። አንዱም ለነጮቹ አሸናፊነት የሚበጅ ሆኖ አላየ ነው። አርሰናል ቤርናቢውን አልፈራም የአርቴታ የቡድን መዋቅር ደግሞ ለማድሪድ መንገዱን ዝግ አድርጎበታል ቆልፎበታል አለ አርባ ሁለት ክሮስ መሴ ሪያል ማድሪዶች ያወጡት ወደ ፍጹም ቅጣት መሳጥን ሰባቱ ብቻ ነው ላሰቡት ተጫዋች የደረሰ ይህንን ስታቲስቲክስ እየፈነከቱ መሴ ስንት ኪሎ ሜትር ሸፈኑ ተጫዋቾች የሚለውንም እየዘረዘሩ አቤት ለቅሶ ብታይ እያንዳንዱን ጋዜጣ ለመሰብሰብ ነው የሞከርኩት። የሪሞንታዳ አፈርሳታ በቃ እንደው ገላጅ አፈርሳታ ነው። ይሄ ሆዜ ማሪያ ሮድሪጌዝ የሚባል የማርካ ጋዜጣ ዋና አዘጋጅ እርሳን ቀጻፈው፣ በማግስቱ ምን አለ መሰለህ? ካርሎ አንቸሎቲ አቀርቅረው ወደ መልበሻ ቤት ሲገቡ ምስል አያያዘና፣ ንጉሱ በክብር አጠገብ እንኳን ሳያልፍ ዘውዱን አስረክቧል። ሲቀጥል ነው ምንም ሳይጫወቱ እኮ ተአምር የለም፣ ስትጫወት ነው ተአምር የምትሰራ ሮድሪጌስ። ሲቀጥል ለሽንፈቱ ምንም ሰበብ ሊቀርብ አይችልም። ስለ ዳኝነት ሴራ፣ ስለ ተጫዋቾቹ፣ ስለተ ይቅርታ፣ ቆይ ልድገመው። ለሽንፈቱ ምንም ሰበብ ሊቀርብ አይችልም። ስለ ዳኝነት ሴራ፣ ስለተሳቱት እድሎች ቁጭት ወይም ስለሌላ ሌላ የሚቀርብ ምክንያት የለም። ጥረት የለም ማለት አይቻልም፣ ግን ሪያል ማድሪድ አቅመ ቢስ ነበር። ማድሪድ እድለቢስ ስላልሆነ አይደለም፣ ስለተበለጠ ነው። አርሰናል የሚገባው የግማሽ ፍፃሜ ተፋላሚ ነው። የደረጀ የተሰራና ብልህ ቡድን ነው፣ አለ ጸሐፊው። በአርቴታ ላይ ልምድና ብስለትን አይቼበታለሁ ሲል ምስክርነት ሰጡት። አርቴታ ምንም የቀረው ነገር የለም ማለቱ የጨዋታ ማኔጅመንታቸው፣ የኳስ ቁጥጥራቸው፣ ብልህነት ሲታይ ቀድሞ አርሰናል ከሚታወቅበት በቴክኒክ የላቀ በስሜት ግን ለንቋሳ ከሚለው ትርክት የተለየ የጠነከረ ቡድን መሆኑን አሳይቷል። የአርሰናል እርጋታና ውህደትም ይኸው ጋዜጣ አደነቀና፣ አርሰናል ማድሪድን አለ ከሕዝቡ ጋር አቆራረጠው ዲስኮኔክት ያደረገዋል። ተስፋ አስቆርጦ እጅ ወደ ላይ ብሎታል። ሐዘን ቤት ነበር የሚመስለው በርናቡ መጨረሻ መጨረሻ ላይ አይታል። በተለይ ማርቲኔሊ የመጨረሻዋን ሁለተኛ ጎል ሲያገባ ፀጥ ምን አለ። አርሰናል አልተወዛገበም፣ አልተጨነቀም፣ አልፈራም፣ አልሰጋም። ሁኔታ ሁሉ ከቁጥጥር ውጭም አልሆነበትም። ሁሉም ነገር በቁጥጥሩ ስራ አድርጎ ነበር አለ። እና አንድ ኦሊቨር ሆልት የሚባል ዴይሊ ሜል ጋዜጣ ደግሞ ዘጋቢ ሙሉ ሳምንት አለ፣ ይሄ እንግዲህ በእንግሊዞች ፖይንት ኦቭ ቪው ነው የተጻፈው። ሙሉ ሳምንት በማድሪድ ስለ ሬሞንታዳ አወሩ፣ ጠበቁት፣ ግን አልመጣላቸውም። አስር ሚሊዮን ጊዜም ሊያወሩት ይችላሉ፣ ልዩነት የለውም። ቃላት ተግባርን አልተካም። አርሰናል ግን ብቃቱ ተናገረ። በዚያም የአውሮፓን ነገስታት ድል ነሳ፣ አለ። ሌኪፕ የጻፈው ርዕስ ታዲያ ይገርምሃል። ምን ብሎን የጻፈው መሰለ? ያልመጡበት ቀጠሮ። ቀጠሮን የሰጠው አንተ፣ አንተ አልመጣህም። ማድሪዶች ይህን ከባድ ውጤት እያሰቡ ለግማሽ ፍፃሜ ቀጠሮ ሰጥተው ነበር፣ ሬንዴቭ ቀጠሮ ሰጥተው ነበር። ቀጠሮ ሰጥተውን፣ ቀጠሮ ላይ አልተገኙ ፈርስት ዴት አልተገደቡ፣ እና ቀጥሮ እና ዘሰን በዚህ ላብቃ። ዘሰን ታዲያ ምልኪ ነው መስሎ ያስቀመጠው። ዘሰን የተባለው ጋዜጣ አደጉ ደስታው እንዳለ ነው፣ እንግሊዝ ክለብ ስለሆነ ግን፣ ትንቢት ነገር የታሪክ ድግግሞሽ ፍለጋ ነው የገባው። ይሄ ታብሎ ይደው ምን አለ? በሚውኒክ የተደረጉ ከዚህ በፊት የተደረጉ አራት የቻምፒየንስ ሊግ የዩሮፒያን ካፕም ይባላል ነበር በፊት አራት የቻምፒየንስ ሊግ ፍፃሜዎች 1979፣ 1993፣ 1997፣ 2012 እነዚህ ሁሉ አለ መለስ ብላችሁ ይዋችኋል፣ ጋዜጣው በ2025 ዘንድሮ ሚዩኒክ ላይ የሚደረገው በአራቱም ዋንጫውን ያሸነፉ ሁሉ የመጀመሪያ የዋንጫው አሸናፊዎች ናቸው፣ አዲስ አሸናፊዎች ናቸው። ኖቲንጋም ፎሬስት፣ ማክሰይ፣ ቦሲያ ዶርትሙንድ፣ ቼልሲ አሁንም 2025 ላይ አርሰናል ለፍጻሜ ከደረሰ የመጀመሪያው የአውሮፓ ሻምፒዮንስ ሊግን ክብር ይቆዳል። ስለዚህ በሚውኒክ ሚውኒክ አስተናግዳ የፍጻሜውን ጨዋታ ከዚህ በፊት ዋንጫውን ያሸነፈ ቡድን አልደገምም። ግን ጥሩ ነው ምሳሪ የበለጠ ግን የተመቸኝ ቀጠሮ ሰጥቶ ደርሳለሁ ብሎ መንገድ ላይ የቀረው ማድሪድ ነው። አብራችሁን ስላላችሁ ከልብ እናመሰግናለን። በኤቨርተንና በማንቸስተር ሲቲ በብሬንፎርድ እና በብራይተን